ይመስላችሁ እንደ ቀልድ አድርገን የምንለው ነገር እነሱ ጋር ደግሞ በተለይ አሁን አካባቢያቸው ያለ ሰው እንደዚህ አይነት ነገር ስምታደርግ ይባት አምልኮ የሚያመልኩ ሰዎች ሰው አብዛኛው ሰው ብዙም አይጠጋቸውም። ታውቃላችሁ። እኛን የሆነ ነገር ቢያደርጉን ወይ ቢያፈዙን ወይ ብቻ የሆነ መተት ቢሰሩብን ብለው ስለሚፈሩ ከማህበረሰቡም ከአካባቢያቸው ሰውም ተገለው ነው የሚኖሩት። በቃ አብሮ እንደ እንትን መብላት ወይ እንትን ማለት አይችሉም። አንድ እና አንድ እነሱ ይሄ ጭንቅላታቸው የተመረዘው በእንትን ስለሆነ እግዚአብሔር ከእንደዚህ አይነት ነገር በመጀመሪያ እግዚአብሔር ይጠብቀን። በጣም በህይወቴ ከምጠለው ከምጠለው ነገር ይሄ በአዳም ልኩ ምናምን የሚሉት ነገር በጣም እግዚአብሔር እኔ እንጃ። ስታስቡት እራሱ ይከብዳል። ምንም ስልጣን የለውም ግን የሰይጣን እንትን ነው። እነዚህ ሰዎች ተከታትሎ ጸበል ወስዶ ወይ በሚያምኑት እምነታቸው እንትን ቢሉላቸው፣ ጸሎት ቢደረግላቸው ወደ ራሳቸው ይመለሳሉ ብዬ አስባለሁ። ኢትዮጵያ ውስጥ ከነገራችን ላይ በጣም ብዙዎቹ በእንደዚህ አይነት እንትን ተሰማርተው የሚሰሩ ሰዎች አሉ። በሚኪ ባለፈው የላኩ የለቀኩላችሁ ማየታችኋል። እንግዲህ ሚኪን በአዳም ልኮ የምታመልክ ሴትዮ ልጁን ምን እንዳረገችው ጫካ ውስጥ ወስደው ያልሆነ በቃ ገና እጃቸው ሲትነኪያቸው ራሱ የሆነ የሚያፈዝ አንቺን የሚጥል ራስሽን የምትስችበት ነገር ነው። እጃቸውን ሲነኩት እኳ ማለት ነው። ምን እንደሆነ እኔ በመጀመሪያ እግዚአብሔር ይገልጻቸው። እኔ ስታወሩት ራሱ የሚከብድ ነገር ነው። ይህ በአድ አምልኮ የሚያመልኩ ሰዎች ያው ጤነኛ አይደሉም። የሆነ የራሳቸው ሰይጣን እንትን የተናወጣቸው ናቸው። ግን ደግሞ ከእንደዚህ አይነት ሰው ደግሞ ራቅ ማለት እንጂ ቀርቦ ራስን ህይወትን ማበላሸት። ሁለተኛ ነገር ደግሞ ብር ያላቸው ሰዎች እንደዚህ በበአድ አምልኮ እንትን ብለን ብር ከፍለን እንደዚህ ሀብታም እንሆናለን ብለው የሚያስቡ ሰዎች፣ በመጀመሪያ እግዚአብሔርን መፍራት ካለብሽ እግዚአብሔርን አንቺ ሰው እንትን ስላለሽ ወይም ይሄ እንትን ስለተባለ አይደለም። እግዚአብሔር ላንቺ ካለው በምንም በምንም ቢሆን ይመጣል ግን እና ከእንደዚህ አይነት ሰዎች እኔ በጣም ነው የምፈራው እንደዚህ አይነት ነገር እግዚአብሔርም አያጋጥመኝ ሁልጊዜ ሁልጊዜ ምኞቴ ሁልጊዜ ጸሎቴም እንደዚህ ነው እና በእሱ ልጅ ብዙዎቻችሁ የምትማሩ ይመስለኛል። እሱ ከነገራችን ላይ አሁንም ብትመክሩት አሁንም ብትንትን ብትጽፉለት ኮሜንት አያይም በፍጹም። ነገሩ በጣም ጎበዝ ነው። በዛም አጋጣሚ ልጅቷን እንግዲህ እንዴት አድርጎ ባልና ሚስት የተባሉትን እኛ አፍታም እናደርጋለን እንደዚህ አምጡ ወርቅ አምጡ በጋ አምጡ እያለ እንደዚህ የበዓል አምልኮ የሚያመልክ ሰው መጨረሻቸውን እንግዲህ አይታችኋል። እስር ቤት ነው የገቡት። እሷም ራሱ እዛ ስትሄድ በውሸት እየማለች በውሸት መናገር እንደማትችል ምናምን እየቀበጣጠረች እነሱ ግን ስላላመኗት እንግዲህ እሷም አልፎ ባሏም እንደታሰረ አብዛኞቻችሁ ታውቃላችሁ። በሚኪ የምትከታተሉ ሰዎች አሁን በዚህ ለበልባለ አሁን የያዘው ጉዳይ የእህታችን የእሷ ደግሞ ትንሽ በጣም የሚከብድ ነገር ነው። የሰው ልጅ እንዴት ነው አመድን እንትን ብሎ በጣም ለማውራት ራሱ የሆነ የሚዘገንንሽ ነገር ነው። በተለይ ቤተሰብ ጋር እንደዚህ ሆነች፣ ደግሞ የሞተ ባሏን እያመለከች ያልሆነ ይህ የባዕድ አምልኮ ምናምን ብቻ ልቡና ይስጠን ለሁላችንም። እንደ እነዚህ አይነት ሰዎች ሲጀመር ጸበል ነው እንጂ እንትን የሚላቸው እንደዚህ፣ ሰው ስላወራቸው ከራሳቸው ጋር ስላልሆኑ ብታወሯቸው ራሱ እኳን ቀና የሆነ መልስ አይመልሱላችሁም። በቃ እነሱ በጤናቸው አይደለም፣ አልሬዲ ሶ ጸበል ቦታ ወስዶ ማስጠመቅ ወይ ብቻ ጸሎት ማድረግ ለእንደዚህ አይነት ሰዎች እንጂ ሰው ስላገለለ ወይም እንትን ስላለ ልጅቷን ምንም የሚጎዳት ነገር አይመስለኝም። እሷ ኦሬዲ እየተላመደችው ነው የምትመጣ። ግን ቤተሰብ የተባሉት እዛ ቁጭ ብለው ከሚያዩ ልጅቷን ጸበል ወስቶ ቢያስጠምቋት የተሻለ ለውጥ ታመጣለች ብዬ ነው የማስበው። እነ ቴድሮስ እንግዲህ ቴድሮስ ፊት ደግሞ ዛሬ ቴድሮስ ቴድሮስ እያልኩ ነው ለበል ባለው ደግሞ በጣም ብዙ እንደነ ለበልባለው እንደነ ዘላለም ልዑል በጣም በእንደዚህ አይነት ስራ ተሰማርቶ የሚሰሩ ሰዎች በመጀመሪያ እግዚአብሔር ክፉ ነገር እያርቅላችሁ። በጣም ብዙ ጉድ እያወጡ ነው። ኢትዮጵያ ውስጥ በየሰከንዱ በየእንትኑ የምናየው በቃ አዳዲስ አዳዲስ አዳዲስ በየእንትኑ ስታዩ አጀንዳችን መብዛቱ ኮትታችን መብዛቱ እግዚአብሔር ነው ብላችሁ አንዳንዴ ቆም ብለን ስናስብ እንዴ ኢትዮጵያ ውስጥ ነው ትላላችሁ በቃ ምን ጉድ ነው ግን እየሰማን ያለ ነው ምን አየው እያያችሁ ራሱ ፊልም ነው ወይስ ትውንት ነው ትላላችሁ በቃ የሆነ እውነተኛ ታሪክ ነው ብላችሁ ለማመን ራሱ የሚከብዳችሁ ነገር አንዳንዴ አይገጥማችሁም ማለት ኢትዮጵያ ውስጥ እንደዚህ አይነት ይካሄዳል እንዴ ለዛውም አዲስ አበባ ውስጥ ቁጭ ብሎ ሰው ኧረ እኔ አላቅም እውነት። በጣም ከባድ ነው። በጣም በርከት ብለዋል። ደግሞ እንደዚህ የባዕድ አምልኮ የሚያመልኩ ጫካ ጫካ የሚሄዱ በየእንትኑ ምን ማለት፣ በአንድ ቻናል ብቻው ሳይሆን በተለያዩ ቻናሎች ስትከታተሉ እንደዚህ በባዕድ አምልኮ የሚያመልኩ ሰዎች በጣም ብዙ ናቸው። ብቻ እግዚአብሔር ልቦና ይስጣቸው። ለሁሉም በመጀመሪያ ደግሞ እንደዚህ አይነት እያወጡ ለሚዲያ እንዲያጋልጡ ያደረጉት እንደነ ዘላለም፣ እንደነ ለበልባለው፣ እንደነ አቤል ወይም እንደነ ቴድሮስ በጣም ብዙ ሰዎች አሉ። አሁን እኛ ፊት ለፊት የምናያቸው እነሱ ስለሆነ ነው ሁልጊዜ የምንጠራቸው እንጂ ብዙ ሰዎች አሉ፣ በእንደዚህ አይነት ስራ የሚሰሩ ሰዎች እና እግዚአብሔር እናንተን ክፉ ነገር አይንካችሁ። በመጀመሪያ እንደ እናንተ አይነት ወጣት አሁን ሀገራችን ላይ በተለይ ለሀገሩ የሚቆረቆር ለህዝቡ ለተቸገረ የሚደርስ እናንተን እንደዚህ አይነት ጀግና ማፍራታችን እራሱ በአንዱ እግዚአብሔር በአንዱ ትስልሽ በአንዱ ክስሻል። እና እንደ እናንተ አይነት ጀግና ስላለ ሀገራችን ላይ የእውነት እግዚአብሔር ይመስገን። ገና ብዙ ታሪክ ትሰራላችሁ። ከዚህ በላይ ገና ብዙ ብዙ ነገር እንደምታደርጉ ታስታውቃላችሁ። ደግሞ ያለምንም ጥርጥር ታደርጋላችሁ። ችሎታ ሰውን እንዴት አድርጋችሁ ማሳመን እንደምትችሉ ሁሉም ነገር በቃ አንድ ጊዜ የተሰጣችሁ ስጦታ ነው። እና እናንተን ክፉ ነገር አይንካችሁ፣ እያንን እኛል የእናንተን ክፉ ነገራችሁን አያሰማን፣ በየምትሄድበት ሁሉ ሰላም ፍቅር ያብዛላችሁ። እንደዚህ አይነት የባዕድ አምልኮ ወይ ያልሆነ ነገር ወደ ያልሆነ ነገር የሚገቡ ሰዎችን እግዚአብሔር ልቦና ይስጣቸው በመጀመሪያ ወደ ራሳቸው የመልሳቸው። አንዳንድ ጊዜ ሰው እንደዚህ አይነት ነገር የሚገባ ሞልቶለት ወይም እንትን ብሎ አይደለም። በቃ የሆነ ችግር ውስጥ የሆነ እንትን ስትገቢ ያላሰብሽው እንትን ትገቢያለሽ። ከዛ ደግሞ ለመውጣት ደግሞ በጣም ትቸገር ያለሽ መጀመሪያ እስከምትገቢ እንትት ያለሽ፣ ለመውጣት ደግሞ ትንሽ ያስቸግራል። ደግሞ እንደዚህ አይነት ሰዎች ደግሞ ሰው እርዳታ የሰው እንትን ስንትን ሲልላቸው ወደ ራሳቸው እንዲመለሱ ይሆናሉ። ምንም እንትን አይልም። ይህ የሰይጣናዊ እንትን ስለሆነ ምንም እኔ እንጃ። ብቻ ከባድ ነው። በተለይ ቤተሰብ ጋር ወይ የሆነ እንትን ሆነሽ ጎረቤት ሲያገልሽ፣ የሆነ እንትን ሲንሾካሾክብሽ፣ የሆነ የሆነ የሚሰማሽ ነገር አለ። ልክ እንደዚች እህታችን ማለት ነው። እና እንደዚህ አይነት ስራ የምትሰሩ ሰዎች እንግዲህ ልቦና ይስጣችሁ፣ ወደ ራሳችሁ ይመልሳችሁ እያላችሁ ጸሎት አድርጉላቸው። ሰውን ማግለል ወይም ሰውን እንደዚህ ስላቀረብ ነው ወይም ምትስ ስላል ነው እሱን እንጎደዋለን እንጂ በፍጹም ወደ ራሱ እንዲመለስ አናደርገውም ማለት ነው። ሰውን ከማግለል ይልቅ በእንደዚህ አይነት ችግር ገብተው ስናይ ወደ እርዳታ የሚያስፈልጋቸውን መርዳት ይሻላል እንጂ ከጀርባ ሆኖ ማውራት ወይ ያልሆነ ነገር እንትን ማለት። አሁን እነ ሚኪ አሁን ሚኪ በጣም ጎበዝ ልጅ ነው። ከነገራች ላይ ብዙ ጊዜ ያው ስለምትከታተሉት በደንብ ታውቋቸዋላችሁ። በሶሻል ሚዲያ የሚዟዟሩትን ልጆች የሚሰሩት ስራ ለሰው ያላቸው ማህበረሰቡ ብዙ የተደበቀ ነገር እያወጡ ብዙ ሰው እንዲማርበት አብዛኛው ሰው እያየም የማይማር አለ። እንግዲህ የሚማር ይማራል፣ የማይማር ደግሞ አይማርም። እንግዲህ ትመክራለህ ትመክራለህ፣ ምንድን ነው ምከረው ምከረው፣ እምቢ ካለ መከራ ይምከረው፣ ና እያሳየኸው ካልተማረ ምንም ማድረግ አይቻልም። ከነዚህ ልጆች አሁን ብዙ ወጣቶች መማር ትችላላችሁ። እንዴት አድርገው አሁን በነዚህ አቅም እንኳን ብዙ ሰው እያገለገሉ ብዙ ሰው የራሳቸው ንብረት ተወስዶባቸው። ንብረታቸውን እያስመለሱ ራሳቸውን አሳልፈው ቤተሰቦቻቸውን አሳልፈው ለሰው የሚቆሙ በጣም ብዙ ያልተነገረላቸው ወንድሞቻችን አሉ። ደግሞ እንደ እናንተ አይነት ጀግና ጀግና ወንድም ስላለ ብዙ ተባዙ እንላለን። ክፉ ነገር አይንካችሁ። በምትሄድበት ሁሉ ሰላም፣ ፍቅር ነው የምንፈልገው። የሰው ልጅ ብዙ ነገር ያስባል፣ ደግሞ እግዚአብሔር ደግሞ ይፈጽማል ነው። ያሰባችሁት ሁሉ እንዲማኝ እንዲሳካላችሁ ምኞታችን ነው። እንደናንተ አይነት ወጣት ኢትዮጵያ ውስጥ ቢያንስ አሁን አገራችን ላይ አብዛኛው ወጣት በብር ነው የሰውን ህይወት የሚያበላሸው። ግን እንደዚህ አይነት እንደነ አቤል እንደነ ቴድሮስ ብዙዎች አሉ። እንደዚህ ሰርተው ሰውንም አገልግለው ራሳቸውም ቢዝነስ ስራቸውን እየሰሩ ብር ማግኘት ይችላሉ ግን አብዛኛው ሰው ግን የሆነ ሰው አግቶ ወይ የሆነ እንትን ብዬ ብር አገኛለሁ ብሎ የሰውን ሕይወት ያበላሻል። ከነዚህ መማር ትችላላችሁ ማለት ነው። ያው ችግር መልፌ ያስወጣል የሚባል አባባል አለ። ግን መስራትም ያስከብራል። በሰው እንትን በሰው ላ በሰው እንትን ቁጭ ብሎ የሚበላ ሰው መጨረሻው ሲወል ነው የሚገባው። እያያችሁም አትማሩም። አንዳንድ ሰዎች ብቻ ልቦና ይስጠለሁላችንም እግዚአብሔር አገራችን ሰላም፣ ፍቅር ያምጣልን። የሀገራችን ሰላም በጣም አሳስቦናል። ከምንም በላይ የሀገራችን ሰላም የእውነት ከአሁኑ ሰላም ይሆናል አሁን እንዲሆን ስትሉ እግዚአብሔር አምላክ ብቻ ሰላምን ያምጣልን። ከምንም በላይ ሰላም ከሌለ የሰው ልጅ ሰራም አልሰራም ምንም ዋጋ የለውም። ዋናው አስፈላጊውን ነገር ዋናው ነገር ሰላም ነውና ሰላምን ያምጣልን እያልን ሁላችሁም በየሃይማኖታችሁ ጸሎት አርገ ለሀገራችን የድሮ ኢትዮጵያን እግዚአብሔር እንዲመልስልን ሰላም እና ፍቅሩን እንመኛለን። በምትሄድበት ሁሉ ክፉ ነገር አይንካችሁ። ሰላም ፍቅር ተመኞላችሁ። የዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያረጋችሁ አበረታቱን። ስትገቡ ሰብስክራይብ ያላረጋችሁ ሰብስክራይ ላይክ ካላረጋችሁ ላይክ እያደረጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደና ደና ሰንብቱ። እንወዳችኋለን። ለምታከብሩኝ ገብታችሁ ፈቅዳችሁ ላይክ ሼር ለምታደርጉልኝ ክብረት ይስጣችሁ። በምትሄዱበት ሁሉ ሰላማችሁ ብዙ ይበልልኝ። በጣም በጣም ቃል የለኝም። በጣም ነው የማመሰግናችሁ። የእውነት ቃል የለኝም። እግዚአብሔር ነው የምላችሁ። በጣም በጣም ነው የማመሰግናችሁ። በተለይ ሰብስክራይብ ላይክ የምታረጉ ሼር የምታደርጉልኝ ልጆች ሰላማችሁ ይብዛ። በቃ እኔ እኔ እናንተ ታቁኛላችሁ፣ እኔ አላቃችሁም፣ ግን ለምታበረታት ለሁላችሁም በጣም ነው የማመሰግናችሁ። ለማንኛውም የዛሬው ቪዲዮ ይሄን ይመስላል።